ቀጥሎም ጤና ይስጥልን የተከበራችሁ ውድ የእንቅ ግሎባል ሚዲያ ተከታታዮች፣ የሰዓቱ ዜና እንጀምር ኩራችሁን ቆዩ። በዝንጀሮ በሽታ የመጀመሪያ ሞት መመዝገቡን የጤና ሚኒስቴር አስታወቀ። በኢትዮጵያ የኢምፖክስ ወይም የዝንጀሮ ፈንጣጣ መገኘቱን ከተገለጸ በኋላም የመጀመሪያ ሞት መመዝገቡን ሚኒስቴሩ ይፋ አድርጓል። እስካሁን 15 የላቦራቶሪ ምርመራ ተካሂዶ ስድስት ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት አልፏል ተብሏል። ቀናት በፊት በኢትዮጵያ የመጀመሪያ የኢምፖክስ ኬዝ በሞያሌ ከተማ መገኘቱ ይፋ መደረጉ የሚታወስ ነው። በሌላ በኩል ደግሞ በሞያሌ ከተያዙ በተጨማሪ በጅማ ዞንም ሁለት ሰዎች በዝንጀሮ ፈንጣጣ መያዛቸውን፣ በአጠቃላይ በክልሉ በበሽታው የተያዙ ሰዎች ብዛት አምስት መድረሱን የኦሮሚያ ክልል ጤና ቢሮ አስታውቋል። ምርጫ ቦርድ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር ከድጎማ ገንዘብ አጠቃቀም ጋር በተያያዘ በፍርድ ቤት ሲያደርገው የቆየው ክርክር እንደተፈረደለት አስታወቅም። ቦርዱ በ2015 ዓ ም በጀት ዓመት ለፓርቲው ከሰጠ 2ሚሊዮን 750 ብር የድጎማ ገንዘብ ውስጥ 2ሚሊዮን 390 ብር ያህሉ ከየታለመልት ዓላማ ውጪ እንደዋለ በመግለጽ ባለፈው ዓመት ሐምሌ በፌዴራሉ ፍርድ ቤት ክስ መስርቶ እንደነበር አስታውሷል ፍርድ ቤቱ ክሱን በመመርመር ተከሳሹ ፓርቲ ክሱ ከተመሠረተበት ቀን ጀምሮ ከሚታሰብ የ90 በመቶ ወለድ ጋር ገንዘቡን ለቦርዱ እንዲከፍል መወሰኑን ቦርዱ ባሰራጨው መግለጫ ገልጧል የመጀመሪያ ጋዜጣዊ መግለጫውን የሰጠው በአቶ ጌታቸው ረዳ የተመሰረተውና የሚመራው አዲሱ ስምረት ፓርቲ ትግራይ ሕዝብ አዲስ አስተሳሰብና መንገድ እንደሚያስፈልገው ገለጸ። በመግለጫውም የዲሞክራሲያዊ ስምረት ትግራይ የኮሚኒኬሽን ሚዲያ ዘርፍ ኃላፊ አቶ ረዳ የአለፈውም የትግራይ ሕዝብ በአሁኑ ሰዓት ከጦርነት በኋላ ባለ የፍትህ እጦት፣ የመልካም አስተዳደር ችግር፣ የኢኮኖሚ ድቀትና የህዝብታት ችግር ውስጥ ይገኛል ብለዋል። እነዚህን ችግሮች ለመቅረብ የትግራይ ህዝብ አዲስ አስተሳሰብና መንገድ እንደሚያስፈልገው ጠቁሟል። ፓርቲው ጊዜያዊ እውቅና እንዲያገኝ የመመስረቻ ፊርማቸው ካኑሮት መቶ ሰዎች ውስጥ ዘጠናዎቹ በትግራይ ክልል የሚገኙ ሲሆኑ የተቀሩት በክልሉ ለመንቀሳቀስ የተወሰነ ስጋት ያለባቸውና እዚሁ አዲስ አበባ የሚገኙ መሆናቸውን አቶ ረዳኤ ገልጿል። በአንድ ወር ጊዜ ውስጥ የአባላት ምልመላ እንደሚያካሄድና ፓርቲው ፕሮግራሞች ላይ ውይይት እንደሚያደርግም በመግለጫው ተናግሯል። የትግራይ ጊዜያዊ አስተዳደር የጤና ባለሙያዎች ያለባቸው የኢኮኖሚና ማህበራዊ ችግሮች ለመፍታት የሚቻለውን ሁሉ እንደሚያደርግ አስታወቀም። የትግራይ ክልላዊ ጊዜያዊ አስተዳደር ከክልሉ የጤና ባለሙያዎች ላቀረቡ ጥያቄዎች በሰጠው ምላሽ ያለባቸውን የኢኮኖሚና ማኅበራዊ ችግሮች ለመፍታት የክልሉን አቅም ባገናዘበ መልኩም የሚቻለውን ሁሉ አድርጋለሁ ሲል ገልጿል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በየክልሉ ከሚገኙ ዘጠኝ የጤና ማህበራት ተወካዮች ጋር ከግንቦት አምስት ቀን 2017 ዓ.ም ጀምሮ ውይይት መካሄዱ ተገልጿል። ውይይቱን ተከትሎ ጊዜያዊ አስተዳደሩ በወጣው መግለጫ እንዳስታውቀው በቀረቡት የመፍትሄ ሀሳቦች ላይ ከሞላ ጎደል ሙሉ ስምምነት ተደርሷል ተብሏል። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ አገዳ መጣሏን ተሰማ። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን አስታውቃለች። ከእነዚህ ሀገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ ሀገራት ይገኙበታል ተብሏል። ይህ የቪዛ አገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችን በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያም ዘርፎችን እንደሚጎዳ ተገልጿል። በእገዳው ሰለባ ይሆናሉ ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽ ተካተዋል። እነዚህ ሀገራት ከሳዑዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትልባቸው እንደሚችልም ተዘግቧል። የብሎክ ቪዛ የሳዑዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ቦታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛ እገዳውን የተጣለበትን ዝርዝር ምክንያት አይገልጽም። ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ አጣብቂኝ ውስጥ ሊከት እንደሚችልም ተነግሯል። የተመድ ጸጥታው ምክር ቤት በደቡብ ሱዳን ላይ የጣለውን የጦር መሳሪያ እንዲሁም የጉዞና የገንዘብ ዝውውር ማዕቀብ ትናንት በድጋሚ ለአንድ ዓመት አራዝሟል። የጉዞና የገንዘብ ዝውውር ማዕቀቡን የጣለው በፕሬዚደንት ሳልቫኪር መንግስት እና ብሬክ ማቻር ኃይሎች መካከል ከሰባት ዓመታት በፊት የተደረሰውን የሰላም ስምምነት በማስተጓጎል ተጠያቂ በሆኑ የተወሰኑ ባለሥልጣናት፣ ወታደራዊ አመራሮች ላይ ነው። የጸጥታው ምክር ቤት የማቀቡን አፈጻጸም የሚከታተሉን የተመድ የባለሙያዎች ቡድን የጊዜያዊ ቆይታም እስከ ቀጣዩ ዓመት ሐምሌ ወር አራዝሟል። በጸጥታው ምክር ቤት ተለዋጭ መቀመጫ ያላቸው አፍሪካውያኑ ሶማሊያ፣ አልጄሪያና ሴራሊዮን በማቀቡ ማራዘሚያ የውሳኔ ሀሳብ ላይ ድምፀ ተአቅቦ ማድረጋቸውንም ነው የተሰማው። ሁም የእንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ነበሩ።